ከደመ ካንሰር ከኤች አይ ቪ ከምኑ ከምኑ አኪሙ ይህ ነገር እንጂ ኢየሱስ ይሽራል። ምን ሆንሽማ? በዚህ ውሃ ከዛ አኪሞቹ የጻፈው ካንሰር አለብሽ። ከወላይታ ሶዶ? አዎ፣ ሶዶ። ብቻሽን መጣሽ? የት አለች? እዚህ አዲስ አበባ ይሷ ጋ ነው አረፍኩት። እህቷ፣ ነይ እስቲ። እዚህ አለች አሁን። ለች የዘራችሁ ላይ ከርሳለሁ። እህትሽም ነጻ ትወጣለች። መች ነው ሰርጀሪ የተባልሽው? ቀጠሮ ለቀጠሮ ይዛ ጋ ጽፎ ሰጡኝ። አንድ ጊዜ መድኃኒት ሄጄ የወሰድኩት ሁለተኛ፣ እኔ ኢየሱስ ክርስቶስ ቤት ነው የሚሄደው እንጂ አልወስድም፣ አልህድም ደም እንትኑን ደም ለውጭ ለመላክ ብሎ እነሱ ስጽፍ እኔ አልሄድም፣ እኔ ጌታ ፊት ነው የምጨርሰው እንጂ አልሄድም። ይተ እምቢ አልኩት። ከዛ አገር ቤት ያሉት ሁሉ ሀኪም ቤት ግቢ አሉኝ። እኔ አልሄድም፣ እኔ ጌታ ቤት ነው የምጨርሰው እንጂ ዛሬ አሱስ ይሁን ለእኔ አልሄድም ብዬ። ጌታ በእውነት ለታመኑት ይደርሳል። አሜን። መጽሐፍ ኤርምያስ 17 ላይ ሲል እግዚአብሔርን የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው ይላል። መና መይን እርሱም በምንጭ ዳር እንደ ተተከለ ነው። ጌታ ይባረክ። አንቺ ትዳርሽ ቤትሽ ለቅሶ ላይ ነው ያለው፣ ሁከት ላይ ነው ያለው። እውነት ነው። እግዚአብሔርን ስለ ፈራሽ እንጂ ልጆችሽን ራሱ ጥለሽ ሂጂ ሂጂ ይልሻለሁ። እውነት ነው። ስቃይ ውስጥ ነው ያለሽው። እውነት ነው። እግዚአብሔር ሰው ይጨንቀኛል። አንዳንዴ ቤተሰቦች ነገር ሳስብ፣ ወንድማችን በቅርብ በሰው እጅ ነበር የሞተው። በቃ እሱ የሞተው በህልሜ ይመጣል። የእናቴ አባት በህልሜ ይመጣል። በቃ ይጨንቀኛል የሰይጣን ሀሳቡ ባንቺም ላይ በዚህ አመት ቤትሽን ትዳርሽን ጥለሽ ወጥተሽ ሁላችሁንም ማዋረድ ነበር። እውነት ነው። አንዳንዴ በቃ ልጄ ይህን ግዴ ምናምን ይለኛል። በቃ ሌሊት ተነስሽ የሆነ ግዴ ግዴ የሚያሰኘ መንፈሳ አለ። በቃ ከዚያ አንድ ጊዜ በቃ ብላ ይጀልገለው እሷ ነበረች። እሷ አንድ አመት ሆስፒታል አስተኝቻ ነበረ

ውጣ ከውስጧ አንተ ሰይጣን፣ በክፋት የተሞላ ምንድን ነው አላማ? ምንድን ነው አላማ? አስጨንቃታለሁ። እሺ፣ አስጨንቃታለሁ፣ አስጨንቃታለሁ። ምን ማድረግ ነው በእሷ ላይ አላማ? ልጆቿን ጥላ እንድጠፋ ነው የማደርገው። ልጆቿን ጥላ እንድጠፋ፣ ልጆቿን ጥላ እንድጠፋ አ ልጇንም ለማስገደል የምታሳስባት አንተማ፣ ናንተ ውስጧ ከዚህ ዘር ላይ ከእሷ ላይ በኃይል ሶስት ጊዜ ጮና ወደ ጥልቅ ሂድ! ሂድ! ቀጥል፣ ድገም፣ የመጨረሻ ተነሽ ደስ ብሎሻል አንቺ ደስ ብሎኛል ተመስገን ጌታ ነይ እስኪ ኢየሱስ ነጻ ወጥቶሻል ና ልጇ ስም ማነው ነው እ ኤልሳ ስንት አመት ነው ሰባት ከማዘርጋት ከማዘር ጋር ተጣልተህ ታውቃለህ እ እሷ አይደለችም እሺ አሁን ከውስጧ ጮሆ ሲሄድ አይተሃል የመንፈስ ስራ ነበር እናታ አንተን ትወዳለች አንተን ታከብራለች እሺ ወድሻለሁ በላት ወድሻለሁ እንጂ ምንም። ወዳሃለሁ፣ ይቅርታ አድርግልኝ። ያኔ እሱን የሆነ ነገር ልታደርጊ ስትነሽ እሱ እያየ ነበር። አስሬው አስተኝቼው አሉ ገንዘብ አስተኝቼው ወንበር ስር ነው መቶት መቶት በቃ ከመተውት ወዲህ ደግሞ አልተውም፣ እንትን ብስል ብላ ስቤ ከመሳቢያ ውስጥ አወጣውና እንትን ስል ከአንድ ዓመት በፊት ነው። እሷ እንደዚህ ታማ ሆስፒታል ነበረ። ብላውን ሳነሳ በቃ እሷ ልጁ ሕፃን ልጅ እንትን ያለች ሰው ብነገረው ነገር ብላ ስትል በቃ እልሁ አልተውም አለኝ። በቃ ገላሉ እግር እጁን አስረው ያሉ፣ እግር እጁ አስረው ያሉ። ከዛ በቃ እልሁ አልተውም ስል በእርግጫ መተውትና እሷ ብላ ስትቀበለኝ ተናድጄ በእሷን ተናግረ ምን አገባሽ ልጄ፣ ምን አገባሽ ብዬ ተቆጣጣ እሺ። እና አንድ ጸሎት እንጸልያለን። በተለይ አሁን ታውቃላችሁ አሁን ያለንበት ሐምሌ ይሄን ዘግተን ነሐሴ፣ የብዙዎችን ዴስቲኒ ለማበላሸት የብዙዎችን አገልግሎት ለመምታት ሌባው ሊሰርቅ ሊያጠፋ ሊያርድ እንጂ ለሌላ ለምንም አይመጣም ይላል። እጃችሁን አንሱ እስቲ። በእናንተ ላይ በዘመናችሁ ላይ በዘሮቻችሁ ላይ በልጆቻችሁ ላይ በየትኛውም አቅጣጫ ለማጥፋት ለመግደል ለመስረቅ የመጣ የጨለማ አሰራር ሁሉ ስራው ይፍረስ ይፍረስ ይፍረስ ልጆቻችሁ ላይ አነጣጠረ፣ ሥራችሁ ላይ ተነሳ፣ ትዳራችሁ ላይ ተነሳ፣ በረከታችሁ ላይ ተነሳ፣ በኢየሱስ ስም። ሞት እንድል በነሳው በናዝሬቱ በኢየሱስ ስም አንተ እጢት ትሰማለህ። አንተ ፈሳሽ ውስጧ የተቀመጥክ ትሰማለህ። ማዝ በክርስቶስ ኢየሱስ ስም ነው። ከዚህ ሴት ውስጥ እየፈሰስኩ ውጣ፣ ውጣ በኢየሱስ ስም ውጣ። ከዚህ ሰዓት ጀምሮ ውጣ። ከዚህ ሰዓት ጀምሮ ሂድ፣ ሂድ። ኢየሱስ ክርስቶስ ልቀቃት፣ ልቀቅ በኢየሱስ ልቀቅ በጌታ በኢየሱስ ክርስቶስ ስም ልቀቅ፣ አታስጨንቃት። ከውዷ ውስጥ ረገምኩ በኢየሱስ ረገምኩ። ውጣላት፣ ከዚህ ሰውነት ውስጥ ውጣላት በጌታ በኢየሱስ ክርስቶስ። ከዚህ ሰዓት ጀምሮ ኃይልሽ ሽባ ይሁን በኢየሱስ ስም። ከውስጧ እየፈሰስኩ አሁን። በፊት ጠንካራ ነው፣ ድንጋማ ነው። በቃ እንዲህ ሲያደርግ እጁ እንዲህ አይጭን። አሁን ከዚህ በኋላ ኃይሉ ተመቷል። ከውስጥሽ ይፈሳል። እነዚህ ሰባት ቀን ከውስጥሽ ይፈሱ። ለሙስክርና ተመጫለሽ። አሜን። አሁን ለው ለስልሷል። አረ እንደዚህ አይነሰ ተጣብቆ እንደ ጋር እንደዚህ ቆዳሽ ያያዝም አያዝም። በጣም ጠንካራ ነው። እስቲ ያጀው አሁን በደንብ እንደዚህ ይያዛል። ለዘላለም የእስራኤል አምላክ ስለ ሰማኸኝ አመሰግናለሁ። ከዚህ ቤተሰብ ወጣም መፍሰስ ስለሚጀምር ተባረክ። ክብሩን አንተ ብቻ ውሰድ። ሆኖልሻል፣ ተነሺ። ለኢየሱስ ምን ትያለሽ? ለኢየሱስ ክብር እሰጣለሁ። ክብሩ ለሱ ይሁን። ምንም ምለው ነገር ያለ ለእግዚአብሔር የሚያነሳው ነገር የለም። ዓመት ሙሉ ተሰቃይቻለሁ ያለው የሰበሰበው ከልጅነት ጀምሬ የሰበሰበው ሁሉም ባዶ ቀረሁት በእክምና ብቻ በችግር በመገዳ ብቻ ዓመት ሙሉ ለቅሶ በለቅሶ አሁን ጌታ ምስጋና ይድረስ። የሚለው ነገር የለም ለእኔ ከዚህ በኋላ ሰይጣን ከእናንተ ውስጥ ያለ ጊዜ ህይወታችሁን ሊወስድ አይችልም። መንፈሱ ተሰብረዋል። ለኔ መጣው ከወላይታ ሶዶ የረፍር ይረፈር የተጻፉ ለኔ ብዙ ነገር ብዙ ነገር፣ ይሄን ብዬ የማይችል ህመሞቹን አቅሞቹን ይሄን ይሄን አለን ብሎን ሲናገሩኝ፣ ከካንሰር ከኤች አይቪ እዚህ ተመርምሬያለሁ። ደም ካንሰር እዛ ወላይታ ሶዶ ከዛ መጥቸው እዚህ ጋር ስመረመር እሱ ጎፋ እርቶ ከመሄድ በፊት መጥቼው ነበርኩት። በሳምንቱ ወደ ጎፋ ለጤምቀት ቀታ አለ ብሎ ሄደች። ከዛ እኔ ወደዚህ መጥቼው ውሃው በዚህ ተቋጥሮ ይሄ ነው የሚያከለ ሆዱ መቀመጥ መነሳት እንዲህ ሆኜ ሽንት ቤት ከገባሁት፣ ጌታ ወይ እንደዚህ ሆኜ ግርግዳውን ይዤ፣ ጌታ ወይ እንደት ሆኜ ለመነሳቴ ነው ምግብ የምበላው ብዬ በጣም ነው የምጨናነቀው። ከዛም ትንሹን ትልቁን ነፍሰ ጡር ነሽ መንታነሽ ወይ እንደትነሽ ወይ ብሎ ነው የሚጠየቁት። ጌታ ወይ ከነፍስ ጡርነትን አንተ ይሄንን ከገላገልክ አንተ እውነት ያለ አምላክ ነህ እያልኩት ሁሌ ነው የሚያለቅሶ። በቀኝ ልቤ በቃ በጣም በወቅተ ነው አልችልም ጌታዬ፣ አንተ ነክ የምችለው ሲተኛ በአንድ በኩል ይሄ ነው የሚያከለው፣ ሆዱ ከዛ መጦት ወደዚህ አመጣች ይሷ። ከዛ መጥቼ እዛ ቁጭ ብዬው ነበርኩት። ከዛ ጥርቶ አምጥቶ እዚህ ጋር ይሄ እስከ ሰባት ቀን ድረስ ይጠፋል አለ። እንዲያለው ጠፋ። ከዛ እዚህ ምስክርነት መጣለሁ ብዬው መክሰኛው ምስክርነት መጣለሁ እያልኩት እሁድለት እነን በጣም ታምሜ ነበርኩት። ወደ ቄራ ወስዶ ምርመራ አድርጎ ነበሩ ከዛ መጀመሪያ የእናቶች ምክር ቤት እንትኑን ህድኩት ክልነክ ሴት ለአንቺ ደም ትንሽ ናት ያለችዋ፣ ሁሉን ደም አልቋል። ከዛ ጥቁር ደምና ነጭ ደም ሴሎቹ አልቋል አሉ። ከዛ ጌታ ያ ደሙን ይተካል፣ እኔ ደም ማለቀ ምንም አይደለም አልኩት። ከዛ ወደ ቄራ ወሰዱ። ባንቺ ላይ ለነሱ አትናገር። እነሱ ደግሞ ወደ ጠጠላ ሐኪሞቹ ሲናገሩ መስማቱ አይቀረም ምጽፈው ወደ ሆስፒታል። ስለዚህ መስማተን ስለማይቀረው እኔ ለነሱ ነግረን ቢነግርም ባይናገርም ምን ይወጣል ብዬ በልቤ ጸጥ አልኩት። ባንቺ ላይ ኤችአይቪ አለ፣ ውሃ አለ፣ ደግሞ ይሄ እብጠት አለ፣ ደመለሽም አለ። ከዛ እሽ ብዬ ወጣው ጸጥ ብዬ ወረቀቱን ይዤ ወደ ሆስፒታል ሄድኩት ወደ ሆስፒታል ተመርምሮ ነበሩ። ድንገተኛ ሆስፒታል ላኩኝ። ድንገተኛ ሆስፒታል ስላኩኝ በዚህ ሁለት መርፌ አስገብተው ቱቦ ለማስገባት ቱቦ አስገብተን ውሃ እንቀዳለን ብሎ እነሱ ሲፈለጉ ሲፈለጉ ውሃ የለም። ደሞ አሁንም መርመሩ። ከዛ አንቺ ከውሃ ነፃነሽ ምን እንቀዳለን አሉኝ ሐኪሞቹ ውሃ ከሌለ ታውቱኝ። እኔ ደሞ ኦክሲጂን ሲያደርጉኝ እዚህ ጋር ልብት ርታ ያምሳል አሉኝ። ልብ ትረታ የሚተኮው ኢየሱስ ነው እንጂ እናንተ አይደለም ብዬ ይሄን እነሱ ተክቶ ሲሄዱ፣ እኔ ይነቅላሉ። መጥቶ ይቆጣሉ፣ እንደገና ይተካሉ፣ ይነቅላሉ። እኔ አልፈልግም በቀኝ ለምን ይሄን መጀመሪያም የለም ለአንቺ ይሄን ልብ ድካም አለኝ ብሎ እነሱ መጀመሪያ ሲተኩኝ፣ ለእኔ ልብ ድካሙን አጠፍቶ ልብ ትረታ በሰላም ያደረገው ኢየሱስ ስለሆነ እሱ ነው አሁንም ብዬ እምቢ አልኩት። እምቢ ብዬ መጥቶ ይቆጣሉ፣ እኔ ደግሞ አልሰማም። ለምን ለእኔ ልብ ድካም የለም ልብ አምላክ ኢየሱስ ነው እንጂ እናንተ አይደለም ብዬ የእናንተ ኦክስጄን ለእኔ የሚሰጠው ጥቅም የለም አልኩት እና ዝም ብሎ እንትን ነው ይሰጣሉ። የለለ ጮ ጋር አለ አሉኝ፣ ኤችአይቪ አለ ብሎ በእኔ ላይ በእኔ ፊት እነሱ መቶ ያንብባሉ። ወርቀቱን መጀመሪያ ፖዘቲቭ ኔጌቲቭ ብሎ አሁን ደግሞ መጨረሻ ላይ ኔጌቲቭ፣ አሁን ፖዘቲቭ፣ አሁን ኔጌቲቭ ይላሉ። እኔ ይሰማሉ፣ እንግሊዝኛ እነሱ ሲናገሩ ትንሽ ይገበኛል። ለነሱ እንግዲህ ስለማይገባው ምን አሉኝ አሉ እኔ አላቅም አልኩት ለሷ እኔ ምን እንደምለው እንግሊዘኛ እኔ ይችላለሁ ወይ አልኩት። የሚችለው ኢየሱስ ስለሆነ አዋጁን ይሽራል። ኤች አይቪ ደም ካንሰር ለሱ ትንሽ ነገር ነው፣ ጥቅት ነገር ነው። ለእኔ ግን ትልቅ ነገር ነው። በሰው ዘንድ ግን ትልቅ ነገር በቃ፣ ከኔ አይምሮ በላይ ያለው ነገር በእግዚአብሔር ፊት ትንሽ ነገር ነው። እሱ ሁሉም ይቻላል የሚችለው አምላክ ስለሆነ በእሱ ተማምኛ እዛ አልጋ ይዤ ተይንቼ ያለው የእኔ አጠገብ ያለቸው ሴትዮዋ በሶስተኛ ቀን ገብታ ሞተች። በቀኝ ቤት አቤት እኔ አልፈልግም። እኔን አውጡት ከዚህ አክም ቤት አውጡት። ጌታ ቤት እኔ ከገባሁት ከገደለ የራሱ ጉዳይ ካኖር ኢየሱስ እሱ ነው የሚያቆ የኔ ጉዳይ። እናንተም አክሞቹም አታቁ፣ እኔን ወደ አገሬ ወላይታ ሸኙት ብዬ ድርቅ አልኩት። በቀኝ እምቦን ስብስብ አድርገኝ። እሷ እሱ እኔን እንዲህ ያየሁት እያለቀስኩት ደረሰች። ተደረሰችና አንቺ እቺ ሴትዮ ያንቺ ዘመድ ናት ወይ ምንድነው ትኩር ብለሽ ምታዩ? አለች አይደለም ቤቲ በቀኝ ውስጥ ተሰማኝ እኔን አውጪ እና አልፈልግም ወደ እናቴ ሸኛ አልኩት። ከዛ ሁሉም ቻይ አምላክ ደግሞ እነሱ ያለው አይደለም ኢየሱስ ያለው በኔ ላይ ተፈጸመ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እኔም ለው የምሰጠው ምንም የለም ከምዝጋና በስተቀር ምንም ብርም ወርቅም ሁሉ ነገር የነ ነገር አለ ኢየሱስ ግን እኔ ምንም ለሱ የሚያቀርበው መሰዋ ስለሌለ ምስጋና ብቻ ነው። ክብሩ ለኢየሱስ ለእኔ የደረሰ አምላክ ለእናንተም ይድረስ። ከደም ካንሰር ከኤችአይቪ ከምኑ ከምኑ አኪሙ ይህ ነገር እንጂ ኢየሱስ ይሽራል። አሁንም ለእኔ እኔ አለሁ ልገነት ለአንቺ ና አለሁ ልብሎ እኔ ዛሬ አይለንም። የታመመው ከዱባይ ታሚሜ ስድስት ቀን ሆስፒታል ገባሁት። ከስድስተኛው ቀን ሴትዮዋ ፍርታ ኢትዮጵያ ገብተሽ ሙቺ መሞት ካልቀራ ብላ ይህን ያህል ወረቀቱን ጽፎ ሰጡኝ። እናንተ ጋ ሆስፒታል ካለ ገብተሽ ተመርምረሽ

ሚያልቀሰው ሴትዮዋ ዛሬ ትንሽ ቦታ ቦታ ይሷ ከማኪና ወርደን እኛ ሲራመት እግረ ዴና ሆኖ እስትራፖ መሆኑ ሁሉን ትቶ፣ ጌታ ሆይ ምስጋና ላንተ ነው። እኔም እንደዚህ ቸርች መረገጥ እንደዚህ እንደ ሰው እንዲያው መሄድ ቻልኩት እያልኩት መቀመጥ ቻልኩት እያልኩት ነኝ። ጌታ ደግሞ ከዚህ በላይ ፈውስ አምላክ ስለሆነ ምስጋና ክብሩ ለኢየሱስ ይሁን። ለእኔ የደረሰ አምላክ ለእናንተ የሚደርሳችሁ። ስሜ ቤት ይባላል። እኔ የመጣሁት ከአና ማርያም ነው። እሷ ታላቅ ይሄቴ ናት እና ምህመሙ ከጀመራት በአመት አመት ሆኗል። ከዚህ በፊት አመት የዛሬ አመት አምጥቼ ሆስፒታል አስተኝቻት በጣም አልጋ ይዛ ተኝታ ነበረ። በጣም ህመሙ ብሶባት ነበረ ከክፍለ ሀገር። በቃ ከዛ ከምትሞት ብለን አምጥተናት ሆስፒታል፣ ጥቁር አንበሳ ሆስፒታል ሪፈር ተጽፎላት ነበረ የመጣችው እዚህ ከመጣች ወዲህ ድንገተኛ አስገቧት። ድንገተኛ በጣም ተሰቃየች። በቃ እኔ አቅም የለኝም አንድ ስቴናት እዚህ ደግሞ የሚረዳን ሰው የለም ብዬ ስጮህባቸውና ሳለቅስባቸው አልጋ በቃ ትያዛሉ። አልጋ ያዘች። በቃ ከዛ እቺ ልጅ አራት ወር ነበረች። እሷ አዝዬ እዛ እሄዳለሁ። ባለቤቴ ክፍለ ሀገር ነበረ፣ ብቻዬ ነበርኩ። እሷ አዝዬ ከዛ ጥቁር አንበሳ የሄድኩ ስመላለስ አዩ፣ አዘኑልኝ። በቃ አልጋ ትያዝ አልጋ ይዛ እንረታታለን ምናምን አሉ። ከዛ እዛ አልጋ ሲያዝኮት ለአንድ ወር አስተኟት። ግን የሚሰጧት ግሊኮስ እና የራስ ምታት ማስታገሻ መድኒትና የራስ ምታት መድኒት ነው የሚሰጧት። ከዛ ጌታ ሆይ በሽታው ይሄ ነው፣ እነሱ ግን የሚሰጧት ይሄ ነው። እኔ ምን ይሻለኛል? በቃ እኔ የሚረዳኝ ሰው የለም። ይች ልጅ አዝለሽ አትምጪ ይሉኛል። አዝዬ ካልመጣው ይህቴን በማን ነው የምጥለው? ምጥል ዘመድ የለኝም። ይሄ ከዛ የሚያግዘኝ ሰው የለም ከአጠገቤ። እግዚአብሔር አምላክ አንተ ማታውቀው ነገር ነው ይሄ። በቃ ብትሞት ከሞተችም እናቷ ጋር ትሞት ከኖረችም እዛ እግዚአብሔር ማውቀው ነገር ምንም የለም አልኩና፣ በቃ ምን ይሻለኛል ዶክተር ስል በቃ ትንሽ ጊዜ ትታይና ወደ ቤት ትሄዳለች ምናምን አለ። ከዛ በቃ ምትሞት ሁላ መሰለኝ ወደ ቤት ትሄዳለች ሲሉ ከዛ ልጇን እና በቃ አንተ አስታመም እና አንተና እኔ እየተጋገዝ እናስታመማታለን። ምንም እናደርገው ነገር የለም ስል ዶክተሩ ለትንሽ ጊዜ ለአንድ ወር አያት። ከዛ ወዲህ ከገነት ጋር የመጣው ማነው ስል እኔ ይቶ አለው ልጆ አለው አልኩ። ከዛ ገነት በሽታ የለባትም፣ ነጻናት ከበሽታ የዘሻት እጃ አሉ። ከዛ ሆዷም እንደዛ አላበጠም ነበር። እጃት ወደ ክፍለ ሀገር ወደ ቤት ያመጣው። ከዛ ሳምንት እኔጋ ቆየው ወደ ክፍለ ሀገር ሸኟት። ከዛ አልሄድኩም ነበረ እንዳውየ፣ በስልክ ነበር የምከታተላት። በቃ ዴናናት ዴናናት የተባለች ና፣ በቃ ቆይ እስከዛ፣ በዛው ማዕከል ወንድማችን ስሞት ለቅሶ ነበር የሄድኩት። ሲሄድ በቃ የሌለ ሆዶ፣ አብጧል። እሷ ከስታለች፣ በቃ ሰው አትመስልም። እዛ ምን ሆነች ብዬ ማዘርን ስጠይቃት፣ ልጅ ጸጉሯም ይራገፋል፣ ሆዷም አብጧል፣ እጅ ግሯ ያብጣል። እኔ ሁለት እሳሊ በላይ ነው ምናም ብላ ስታለቅስ በቃ ጌታ አለ አይዞሽ። ስለዚህ እኔ ጋር አዲስ አበባ ትመጣለች። ስለዚህ እግዚአብሔር የቀባቸውን አብያቶች አሉ፣ እነሱ ጋር ወስጃ አጸልያት አለው ትልቅ ያለች ብዬ መጣው በመጣው በወሬ ጠሯት ና አልኳት። መጣች። እኔ ጋር ስትመጣ መጀመሪያ በአካባቢ ያለው ቸርች እጃ ተርኩ ተጸለየላት። ከዛም መጣና በሳምንቱ ከዛ አክን ቤት ካልሄደች ብሎ ክፍለ ሀገር ሰው በቃ አክን ቤት ሂድ ብሩ አስካል ድረስ ትታከም በቃ ትታይ፣ በሽታውም እንደሆነ ትወቃሉ። እሺ በቃ አልኩና አክን ቤት ይጃት ይርቁ እጃ ሲሄድ ሪፈር ከወላይ ታስወዶ እዛ የመጣችው ሪፈሩ እዛ ጥቁር አንበሳ ነበረ። ሂጂ ምላት ጥቁር አንበሳ ይጃት ይርቁ እጃ ሲሄድ ካንሰር አለብሽ ጉበትሽ ውሃ አቋጥሯል፣ ጣፈሽ አብጧል። ስለዚህ አንቺ እኛ የምናዝሽን ነገር ካላደረግሽ ሟች ነሽ፣ ቺላሚቲ ኮንሽ ሟች ነሽ አሉ። ከዛም የት ያዛሉ? ከእንቁላል ፋብሪካ አልፎ ያለው አክን ቤት ላኩ። ስልኩ እዛ ሄጄ በመቅነ የሚሰጥ ደም ነው የሚሰጠው እዛ ሰጠች 7000 ብር ከፍዬ እዛ ሰታ መጣች። ከዛም እንደገና ደግሞ አራት ኪሎ የሚገኝ ባሮክ ሆስፒታል የሚባለው 13000 ብር የሚከፈል አክን ቤት የደም ካንሰር እዛ ውጪ የሚሄደው ልትመረመር ከዛ በቃ ቁጭ አልኩ። ወጣውና 13000 ብርም የለም ዛሬ ደግሞ አትመረመሪም ማስጋኞ ነው ያሉ። ከዛ 13000 ብርም አሁን በእጃችን ላይ ያለው 7000 ብር ብቻ ገን ምን ይሻላል? በቃ እስቲ ነብይ ዘካርያስ ቸርች ዛሬ ካለ፣ ሐሙስ ቀን ነበረ። ዛሬ ካለ በዚሁ እዛ እንሄዳለን ብዬ ቤት ዳወልኩና እስኪ ቻይናሉ ላይ ስልክ ቁጥር ላኪ ብዬ ለእሱ ለባለቤቴ እህት ስደውልኩ፣ ከዛ የእኛ ትራክ ሆኖ እምቢ ስል በጎረቤት ስልክ ደወለችና ስትሰጠኝ፣ ደወልኩ ለባለቤቴ። ዛሬ የዘካርያስ ቸርች ዛሬ አለ እንዴ ብዬ ስጠይቅ፣ ኧረ ዛሬ አይመስለኝም ማክሰኞና እሁድ ነው ስል፣ ከቻይናሉ ስልክ ሰዓት ስትሰጠኝ ደወልኩ። ስደውል እዚህ ያሉት አስተናገዱን፣ በቃ ማክሰኞ ነይ ማክሰኞና እሁድ ነው ፕሮግራሙ ያለው ማክሰኞ ነይ ስል እጄት መጠው እጃት መጣውና እዛ አካባቢ ቁጭ አልኩ። ከዛ እዛ አካባቢ ቁጭ ብዬ ነብይ የጸለየ በዛ ጋር ሲሄድ በቃ ውስጤ ይህቴን በዚህ ነብይ ሄዶ ብጸልይላት ያልኩ በጣም ውስጤ በቃ እንትን ሌሞላ። ከዛ ልክ የእሷ ጋ ደርሶ ደርሶ ሲመለስ እውነት በጣም በቃ ውስጤ ወይኔ ዛሬ ሳያስ በቃ እሱ ላይ ያደረው መንፈስ ቅዱስ ነው የሚያየው። ግን በቃ በሰዓቱ ሄዶ ብዳስሳትና ይሄ ሸክሟ ከላይ አለብ ወርቅ በማለት በጣም ነው ውስጥ እንትን አለ። ከዛ መጨረሻ ላይ ሄደ መጣ ሄደ መጣና ሄደ እሷ ጋር ቀጥ ብሎ ሄደና እሷን ጥሯታልና እዚህ ጋር አስቀመጣት። ከዛ አብሮሽ የመጣው ማነው ስትላት ስላት እቴ ናት አለ። እኔም ጠራ። ከዛ ከሷ የሚሰበር ካርሳ አለ ዛሬ አለ ለእኔም ጸለየ። ከቤተሰብ የሚወራወር ካርሳለብሽ ብሎ ጸለየ። መንፈሱ ጮሆ ወጣ። ጌታ ይመስገን። እኔ ነፃ ሆንኩ። ከዛ እቴ ጸለየላት። ይሄ ሰባት ቀን ይፈሳል፣ በሽንት ማልክ ይፈሶ ይወጣል። እና መተሽ ማስክሪ ብሎ ሄደ። ከዛ ሄድን ተነስተን ሄድን። ከዛ እውነትም በቃ ሆዷ የሟሸሸ ከድሮ የቀነሰ የቀነሰ ሄደ። ጌታ ይመስገን። ከዛ በጣም ጌታ አመሰገንኩ። በቃ ያ አስተኛት ነበር። በጣም ነው የሚያስላት፣ ሌሊቱ ያሳላት ነው የሚያሳድረው። ከዛ በቃ በጣም ትጨናነቃለች። በቃ የተነሳው ጸልይላታለሁ፣ መጽሐፍ ቅዱስ አጭኜ ጸልይላታለሁ። እግዚአብሔር እኛ አቅም የለን፣ አቅማችን አንተነ፣ ሌላ መከታ የለም እግዚአብሔር። መከታችን፣ መከታችን አንተነ ያልኩ፣ በጣም ጸልያለሁ፣ በጣም አለቅሳለሁ። ከዛ ጌታ ይመስገን፣ ያ ነብዩ ከጸለ ወዲህ ሰላም አገኘች። ሰላም እረፍት፣ እንቅልፍ ትተኛለች። ከዛ እንደገና በሽታው እሷ እንዳለች፣ ሰይጣን እዚህ ልንመሰክር እንመጣለን ብለን ቀጠሮ ይዘን ያለ ሰይጣን ሌሊት በቃ አሳመማት። በጣም በቃ ህመሙ ምንትን አላት። ከዛ ሰፈር አክም ቤት ይዘን ሄደን ስንትን ስንል አክሙ ለምንድን ነው ጥቁር አንበሳ ውሰዷት ብዬ ነበርኩ አይደል? ውሰዷት እዛ አለ። ከዛ ጥቁር አንበሳ እኔ አልወስዳትም። እዛ ከሄደች ኢቴ ሟች ናት። በቃ አልወስዳትም። ለምን ገኒ እኔ ከዚህ ከምወዝ ግል እናሳይሽና፣ ግል የሚባለው ነገር ሁሉም ሜዲካል ትነሽና ትመረመርና ያለው ነገር ታውቂያለሽ፣ በቃ ስላት፣ እሽ አለች። ሰንቲ ሆስፒታል ቀራ ይዘና ሙሉ ምርመራ ተመረመረች። ሰንቲ ሆስፒታል ተመርመራ፣ ውጭ ደሞ ሄዶ ተመረመረ። መረመር የሰንቲ ሆስፒታል ደውሎ፣ ለባለቤቴ ደውሎ ደም ካንሰር ነጻ ናት። ነፃ ስለሆነች ወረቀቱን ከፈለጋችሁ ውሰዱ፣ ካልፈለጋችሁ ተዋሉ። ከሁሉ ነገር ነጻ ናት። ከዛ ባለፈው በሳምንት በዚች ሳምንት ቀበሌ እኛ ሰፈር ቀጠና ሰባት ነው። ከዛ ምርመራ ነጻ ምርመራ የልብ ኬዝና የጉበት ምርመራ አለ ሲባል ነጻ መሆኗ ከዶክተሮቹ፣ ከዛ ስላልሰማው እዚ ልስማ ብዬ እዣ ተርኩ እዣ ሲሄድ ራጅ አስነስቶ መረምሯ ሲመረምሯት ከጉበት ነጻ ነሽ አሏት። እግዚአብሔር ስሙ ይክበር፣ በነቢይ አድሮ እግዚአብሔር ይህን ፈውሷታል። ይተ እንደዚህ ቆማ መሄድ አትችልም ነበረ። ስትመጣ እውነት በጣም ደክማ ነበረ፣ እግሯ ተሳስሮ ነበረ። እኔ እንደ ጎረቤት እንዳያት ያልኩ ሽንት ቤት ስትሄድ እራሱ ታላቅ ናት፣ ግን እንደ ታናሼ ነው ምቆጣት። ግቢ በቃ አትቁሚ፣ ሰው አይቶ ምን ይላል? በፊት ያየ ሰው ያቅሻል፣ ያላየ ደግሞ ምን ይልሻል? ግቢ በቃ ከሰው አታውሪ ያልኳት እቆጣታለሁ። በቃ በእሷ ለራሴ ሸም እያዛለሁ፣ ግን ከዛ ሁሉ ፋውሷት በእናንተ ቤት በእግዚአብሔር ሰው ፊት አቁሟት እንዲህ ለምዝጋና ያበቃን። እዚያ በር እኔ ቆሜም አይደለም ተንበርክከለ፣ እዚያ በር ምዝጋና ሰጣለሁ። ይህ ያደረገው እግዚአብሔር ነው። ዙፋኑ ከፍ ይበል። እግዚአብሔር ያው እናቴ ድጋሚ አላስለቀሳትም። እኛም አስደስቶናል። እኛም ወንድማችን በሰው እጅ ስሞት፣ እናቴ እስካሁን እውነት ለእሷ ነው የምታለቅሰው፣ ከሞተ ወንድሜ ይልቅ ለእሷ ነው የምታለቅሰው። ልጄ በሰው በሰው ለፍታ መታ በሰው ሀገር ያው አንድ አመት ከምናምን ሆኗል። ያው ቤት ከተሰራ ወዲህ ቤቷ መግባት ጠላት ከለከለ። ቤቷ ተሰርቶ እንዲቆሟል። አንድ ቤት በዚህ በሽታ ነው እየሸጠችው ያለውን ከፍቶቿ ሰው ሀገር የለፋችውን ሸጣ ጨረሰች። ገንዘቧ፣ አቅሟ፣ ጉልበቷ አለቀ። ግን ጉልበታችን፣ አቅማችን፣ ኃይላችን እግዚአብሔር ነው። እግዚአብሔር ፈወሳት።